ሰላም ጠና አስጥልን። ውዴ ማርክ ሶሉሽን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ቀለል ያለውን አድርጎልኛል እግዚአብሔር ይመስገን፣ በዚህ ሳምንት ወደ ስራ መለሳለው ስል ሰይፉ ከነበረበት ህመም ወደ ስራው ለመመለስ ጥቂት ቀናት እንደቀሩ አስታውቋል። ከዚህም ጋር በተገናኘ መቄዶንያ በሐዘን ውስጥ ትገኛለች። ጌዲ እናቱና አባቱን በድንገተኛ አደጋ ሲሞቱ ነበረ በቤተሰቦቹ ሐዘን ምክንያት በስትሮክ ሰውነቱ ፓራላይዝ የሆነው ይህም ለ12 ዓመታት በመቄዶንያ እንክብካቤ የተደረገ ቆይቶ ዛሬ በ34 አመቱ ከዚህ ዓለም በሞት ተሰናብቷል። የመቄዶንያ መልእክት ጌዲዮን ሙላቱ ከዚህ ዓለም በሞት ተለየ። የመቄዶንያ የአረጋውያንና የአእምሮ ህመማን መርጃ ማዕከል ቀደም ተገልጋይ የነበረው ጌዲዮን ሙላቱ ከዚህ ዓለም በሞት ተለይቷል። በተቋሙ በጎበኞች እና በረጆችም ዘንድ ተወዳጅ የነበረው ጌዲዮን ሙላቱ በዛሬው እለት ከዚህ ዓለም በሞት መለየቱን የማዕከሉ መስራችና ዋና ስራ አስኪያጅ ቢንያም በለጠ ለኢቢሲ ገልጿል። ጠቅላይ ሚኒስትር አብይ አህመድ ዶክተር ጨምሮ መቄዶንያ የጎበኙ ከፍተኛ የመንግስት የስራ ኃላፊዎች እና ታዋቂ ግለሰቦች ጌዲዮንን ጠይቆና ጫውቶታል። መልካም ምኞታቸውንም ይገልጹለት የነበረው ወጣቱ የማዕከል መልእክት ተደርጎ የሚወሰድ ነበር። ለ12 ዓመታት እንደ አንድ ቤተሰብ የኖርን ሰዎች ስለሆንን ሐዘኑ ለሁላችንም ከባድ ነው ያለው ቢኒያም፣ ማዕከሉን በጎበኙበት አጋጣሚ ጌዲዮን በአካል አግኝተውም ላናገሩትና በሚዲያም ለሚያውቁት ሁሉ መጽናናትን ተመኝቷል። ወጣት ጌዲዮን በ1980 ዓ ም በአዲስ አበባ ጎፋ ሚካኤል አካባቢ ተወልዶ ያደገ ሲሆን በ1999 ዓ ም የ19 ዓመት ወጣት ሆኖ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ከአንገቱ በታች ፓራላይዝ ሆኖ ሰውነቱን ማዘዝም በአንደበቱም መናገር አይችልም ነበር። እናትና አባቱ ከሱ ጉዳት በፊት ስለሞቱ አክስቱ እየተንከባከበችው ኋላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ አመታት የአልጋ ታማሚ ሆኖ ቆይቷል። በጥቁር አንበሳ ስፔሻሊስት ሆስፒታል በድንገተኛ ህክምና ክፍል ተኝቶ ልዩ ክትትል እየተደረገለት በዛሬው ዕለት ሚያዝያ 4 ቀን 2017 ረፋድ አምስት ሰዓት በህክምና ላይ ያለ በ37 ዓመቱ ከዚህ ዓለም በሞት ተለይቷል። ህይወቱን ለማትረፍ የጥቁር አንበሳ ስፔሻሊስት ሆስፒታል ስፔሻሊስት ሀክሞች የጤና ባለሙያዎች ከፍተኛ ርብርብ አድርጎ የነበረ ቢሆንም ህይወቱን ማትረፍ ሳይችሉ ቀርቷል። የጌዲዮን ስርዓተ ቀብር በነገ ዕለት በአያት ጸበል መድኃኒ አለም እንደሚፈጸም ከማዕከሉ ያገኘሁት መረጃ ያመላክታል።